አንድ ምትወደሽ አንቺን በጣም ምትወደሽ ጀሚልንም ምትወዳችሁ እህቴ፣ ሙሉ ነገር አስፔዛ፣ ጤፍ መጋገሪያ ምጣድ፣ ሙሉ የቤት አስፔዛ ገዝተስ ጣች። አሳዘነኝ ልጅ እና እሱ እንደውም ከኔ ይሻላል ጠንካር። እንደዚህ አድርገው መጋገር መብላት አይቻልም። ውጭ ያሉ እህቶቻችን በዚሁ መርቅ ይመጣሉ።

ባረራና የበሚንት መንግስትና የበትትሰላም ሰላም፣ ውድና የተከበሯቸው የእኛ ውድ ቤተሰቦች እንዴት ናቸው? ቤተሰብ ዛሬ በጣም ደስ ብሎኝ ነው የመጣሁት። በጣም ከሚባለው በለን ደግሞ ያለውት ቦታ ሰፈር አካባቢ ነው እና ዛሬ ለፈለኩት ለቪዲዮ እቃው እዚያ አካባቢ ነው የማገኘው እና ዛሬ አንድ በጣም አብዬን የሚወዷት ጀሚልንም በጣም የሚወዱት እኔንም የሚወዱት እህቶቼ ዛሬ ለአብዬን ጀሚልንም ሰርፕራይዝ አርግልኝ ብለውኛል። ጀሚል አያቅም ወላ አያቅም፣ አብዬም አታቅም። ቤት ቪዲዮ ልሰራ ለመጣ ነው እና አብዬን አዘጋጃጃት ብያለሁ እና ዛሬ በጣም ደስ ብለኝ ነው የመጣሁት። የምር ሁሌ ለአብዬ የሚቸግራት ነገር ነው፣ አብረን እንገዛዛለን። ቤተሰብ ቪዲዮን እስከ መጨረሻው ይውልኝ። አረ ቤተሰብ ሰላሳ አንድ ሺህ ላይ ቆሟል እና ዛሬ እስኪ ትንሽ ጠጋ ይበል እና አብራችኝ ሆን ቤተሰብ እዚህ ሱቅ የምንፈልገው ነገር ሁሉ አለና። እዚህ ጋ ቤተሰብ በስንት ትግል በስንት ትግል ልጁን አሳመንኩት የኔን መመዘን ጀመረና ኦሮፋል እንዳያችሁት ሱቁ የምፈልገው እቃ ደግሞ ሙሉ ነገር የማገኘው እዚህ ቤት ነው። እና ለዛ ነበር እስካሁን ሮፋ የጠበቁት። እኔ ማገዝ ጀመርኩ። ሩዙ እንዴት ነው እያልኩኝ እዚ ጋ እሱ ማዘዘን ጀመረ። እኔ ብር ልከፍል ገባ። ሁሉንም አስቤዛ ጨረስን። እዚ ጋ አስቤዛችን ጨረስን። በደባጃጅ መጫን ጀመረን። እዚ ጋ እየሰደበኝ ነው። አትችልም ሁለት ሁለት ብቻንም ተወስደው እያለ ነበር እና እኔ ደግሞ ፀሐይ ማድክሞኛል። በዛ ላይ ፈሳሽ ነገርም ነው፣ ይከብዳል። እዚህ ጋ ጠራኝና፣ ምን ይለኛል? ለምድረ ማጨፍረው ምናምን ይለኛል። ከዛ ያው እዚህ ጋ ጨፍርለት። እና ቤተሰብ እኔ በመጫን እናንተ በማየት አግዙኝ። እና እዚህ ጋ ሁሉም ቆሞ ነው የሚያዩ። ባሉን አድናቂዎች ላግዝህ እንኳን የሚለኝ የለም። ሁሉም ያይኛሉ ብቻ። ቤተሰብ እናንተ እስኪ እናንተ አግዙኝ እንግዲህ ቤተሰብ በስተመጨረሻ መጨረሻ የቀረን አንድ እቃ ጨው ነበር። እሱንም ተቀበለን። አሁን ጉዞ ወደ ሌላኛው እቃ ነው። ሹፌራችንም ገብቷል። እዚጋ ሁለተኛ ወደ ተላክ ነው ወደምንፈልገው እቃ ወደ ጤፍ። ጤፍ የተበጠረ እና ያው መቶ ኪሎ ነው እና አሪፍ ጤፍ ነው ብላን የሰጠችን እዚጋ። እንደዚህ ደክሞኛል። ላቤ ራሷ ልቦኛል። እና ስፔዛችን ጨረስን። ቀጣይ አሁን ትማቲም እና ሽንኩርት ምናምን እንገዛዛለን። እኔ አልከራከርም በነገራችን ላይ ያሉኝን ብር ነው ምሰጣቸው። እዚህጋ ትማቲማችን ጠየኳትኝ እንደዚ ያለችን ገዛኝ በቃ ትማቲማችን ገዝተናል። አሁን ቀጣይ እዚጋ ትማቲማችን እንተቀበልን እዛ ቃሪያችን እንቀበላለን። ቀጥታ ወደ አሁን እንድንሽ ተራና ያው ድንች ተራ እንገባለን ድንቻችን እንገዛለን። እዚህ ጋር ድንች ገዛን ጥቅልል ጎመናችን ገዛን። ያው ሁለቱም ማካፈል አለብኝ እሷ ጋር ድን እዚህኛዋ እናታችን ጋር ሽንኩርት ገዛው፣ ታችኛው እናት ጋር ደግሞ ድንችና ጥቅልል ጎመን ማለት ነው። ምክንያቱም ሁለቱም ማጣላት አልፈለኩኝም። ሁሉም ነገር በአንድ ቦታ መግዛት አልፈለኩኝም፣ እና ለሁለት አካፈልኳቸው። እዚህ ጋር በጣም ነው ደስ ያለኝ። ና እና አንዷን እናት ገዛዋት ና ወደ አንዷ ሴት ልታግዛ ትመጣች። እዚህ ጋር ፔስታል ስላለያዘን ፔስታል አስመጣችልን ና አገዘቻት። የምር በጣም ነው ደስ ያለኝ። ና ያው አንዳንዴ እንደዚህ አይነት እናቶች ሞልቷል። በነገራችን ላይ ገበያ እናቴ ድሮም ስትልቀ ለዚህ ነው የሚያግዘኝ የሚተባበረኝ እናቶች አላጣም። ና እናቶቻችን ብዙ ሺህ ዓመት ኖሩልን ና እነዳቸዋለን። እዚ ድንቻችን ገዛን፣ ሽንኩርታችንም ገዛን። ወደ ቀጣይ ፓርት እዚህ ጋ መንገድ የገዝቼ ሁሉንም ነገር ጨርሼ ልክ ሲሄድ የሚገጥምኝ ጥሩ ነው። በጣም አሳዘነች፣ ብቻዋ ቁጭ ብላለችና ና በቀደስ ሲበላት ብዬ ዝንብዬ ጨምረ ገዛኝ። ግን ልማቲም አልፈለግኩም ነበር፣ ግን እሳን ለማስደሰት ዬ ዝንብዬ ገዝች። አስቤዛችን ሙሉ ጨረስን። እዚጋ ማሳሰር ጀመርን። እንዴት እንደደከመኝ ለነገራቸው አልችልም ቤተሰብ ወገቤ ቁርጥ ነው ያለው። እና እስኪ አሁን እንዴት በአጋጣሚ ምን አገኘሁኝ? እዚህ ጋ ልክ ለወጣ ሲሆን የማዘር ቅቤ ያየው እና የሆነ ደስ ይላሉ፣ ተሰብስበ ቁጭ ላየው ደስ የሚል ቅቤ እና ትኩስ ቅቤ ስጭኝ አልኳትኝ። ስንት ነው ስላት እንደዚህ አለችኝ እና ምንም ሳልከራከር አሰጠዋትኝ። ቅቤ ትኩስ ነው ብላ ስትመለ ቅቤ ትኩስ ነው ብላ ስትመለልኝ እዚህ ጋ በቃ ደስ እያለኝ ገዛዋትኝ። አሁን ቀጥታ አንድ የተላኩት ነገር ነበርና ስጋ ይዘህ ሂድ ተብዬ ነበርና ቅቤ ገዝቻለሁ። አሁን ቀጥታ ወደ ስጋው ቦታ ነው የምንሄደውና ስጋው ቦታ አላሳያችሁም። ስጋውን ገዝተን አሁን ደግሞ የእንጀራ ምጣድ ታዝዤ ነበርና የእንጀራው ምጣድ የቁሙ ሆኖ የእንጨቱን ነው ያዘዘችኝና እሱን ገዛን። ወይኔ እንዴት እንደሚከብድ አሳዘነኝ። ልጅና እሱ እንደውም ከኔ ይሻላል ጠንካር እንደዚህ አድርገው መጋገር መብላት አይቻልም፣ እና መጋገር ብቻ ነው ያልኳቸው። እዚህ ጋ በደንብ ይወት ልጁ ማንዴ ገባለት። እኔ ግን እንዴት እንዳለፋኝ እኔ ማቅ እዚህ ጋ ተነቃቃይ ነው አለኝ እና እንደዚህ ነቅለህ እንደዚህ ማስገባት ትችላለህ፣ እኔ አለኝ እና የእንጨቱ ነው አሁን በፊት እናቶች ዝቅ ብለው ውፍ የሚሉት የነበረው፣ አሁን ቆሞ ከላይ ሆነ ይሰራሉ። እና ደስ የሚል ምጣድ ነው ማስታወቂያ እየሰሩ እግረ መንገድ ልንገራቸውየ ነው። እዚህ ጋ ምጣዱንም ጫናው። አሁን ቀጥታ ወደ አብዬ ቤት ነው የምንሄደው፣ እና አብራችኛው ነው ሰብ ስተ መጨረሻ ደርሰናል።

አብዬ፣ ይሄ ምንድን ነው? ቅቤ ነው ለጸጉ? ይሄ ስሚኝ አብዬ፣ እዛ ባጃጅ ውስጥ አንቺም ጀሚልም ሰርፕራይዝ ላረጋችሁ ነው ያሰብኩት። አንድ የምትወዳሽ አንቺን በጣም የምትወደሽ ጀሚልንም የምትወዳችሁ እህቴ ሙሉ ነገር አስፔዛ፣ ጤፍ፣ መጋገሪያ ምጣድ፣ ሙሉ የቤት አስፔዛ ገዝተ ስጣቸው ጀሚልም እንዳያቅ አብዬም እንዳታቅ ብለውን ሰርፕራይዝ አርጋቸው ብለውኝ ዱ አድርጊልኝ ብለውሻ ሄዳችን

ሁሉም ነገር ገዛች። የተረፉ ይሄ ብር ነው። ይሄ ብር ደግሞ የአንቺ ነው። እሻሁን በደንብ ዶ አድርግላትው ብርም ሰጠች።

እንለጀባት ነግረው ካሉኝ ቆይተዋልና ይሄ በእጅሻዩ ብር አወጣብሻለሁ። ይሄ የአንቺ ብር ነው ለማንም አብዬ፣ ቆይ አሁን እንጀራ ማለት ነው፣ የማያልቅ እንጀራ ነው ያለው። አይተሽዋል፣ አያልቅም። እሺ፣ እንወስዷለን። ቆይ ጀሚል፣ አውራ እና እንሄዳለን። ቆይ አብዬ፣ ጀሚል፣ አውራ እና እንገባለን

ቤተሰብ በነገራችን ላይ እኔ በጣም የሆነ ቀልድ እራሱ እየመሰለኝ ነው። ምክንያቱም ምንም አውቀው ነገር የለም አልነገረኝም። ይሄ ስጋ ነው። ይሄ እየቀለድኩ አይደለም። ይሄ ስጋ ነው አብዬ፣ ይሄ ስጋ ነው። ብዙ ነው። አሁን ነው የምትሰሪልን እስኪ በቃ ነው መንበር ቤተሰብ ማለት ያው ምን ልበል፣ ቤተሰብ ደንግጫለሁ እኔ ሲጀመር፣ እየሆነ እንደዚህ ኧረ፣ እኔ አላሰብኩትም። ከእነ ሁለታችሁ ነው የተጫወታችሁት፣ ተነጋግራችሁ ሁለታችሁ ነው አስገባይነት ለቤተሰብ ያው እኔ ማለት በጣም ደንግጫለሁ። ሲጀመር ያላሰብኩት ነገር ነው። አሁን አማኑ ኤቢም ያደረጉት ነገር እና እህቶቼ፣ ማለት ለዚህ ስራ እንትን ያላችሁ እህቶች ከልብ ከልብ አመሰግናለሁ። ከልብ አመሰግናለሁ። የወጣውን አላህ ይተካል። ከልብ አመሰግናለሁ። ቤተሰብ የሆነ የምለው ነገር ነው ያጣሁት። ምክንያቱም አብሮኝ እያደረ አብረኝ ነው አምተር አብሮኝ እያደረ ሳይነግረኝ እኔ እራሱ ደንግጫለሁ። አሁን እራሱ አላመንኩም። የሆነ የሆነ አንዳንድ ይበቃላር ያላሰባችሁት ነገር መቶ እንትን ሲላችሁ እና በጣም ከሚባለው ላይ በጣም ተደስቻለሁ እና እኔ እንጃ ግን በጣም አመሰግናለሁ። አማንንም ከልብ ከልብ ከልብ ጓደኛ አመሰግናለሁ። አማንንም፣ ኤቢንም እህቶቼ ከልብ ከልብ ከልብ አመሰግናለሁ። ከልብ ማለት ነው እህቶቼ፣ ቤተሰብ። አንዳንዴ ቃል ይከብዳል እና እነሱ አትንገራው ጀሚልን። ሰርፕራይዝ አድርገው ብቻ ነው የተባልኩት። ከዛ አብዬ ጋር ሂድና ዛሬ ቪዲዮ ስላለ አብዬን አዘገጃጃት ብዬ ነው የነገርኩት። መግቢያ ላይ እንደነገርኳችሁ ያው አብዬ ደስ ብሎሻል፣ ግን እስኪ ደስ እንዳለች እሺ፣ እቅፍ አርገኝና ግለጽ በደንብ በደንብ እስኪ በሁለት እጅሽ በሁለት እጅሽ አጥመቀኛ ቤተሰብ እና ባህላችን መሰረት፣ ይኸው የኔ እህቶች እናመሰግናለን። ግን እኔም አመሰግናለሁ በጣም የአብዬንም የጀሚልም ደስታ በዚህ ልክ ማየቴ እና ቤተሰብ ለነበረን ቆይታ ይህን ይመስል ነበር። ባይ ባይ።